በዛሬ ለት እንግዲህ እጅግ በጣም ወሳኝ የሆነ መረጃ ደርሶናል። ምክንያቱ ደግሞ እንግዲህ ሩታ አብርሃምንና ሄርሜላን ልትከሳቸው እንደሆነ አንድ መረጃ ወጥቷል በተለይ እንግዲህ በትላንትናው ዕለት እጅግ በጣም በሚገርም ሁኔታ የሩታ ቤት ድረስ ሄዳ እንግዲህ ሄርሜላ በጣም ትልልቅ የሚባሉ ንግግሮችን ስትናገር ነበረ መናገር ብቻ አይደለም እስከ መደባደብ ደረጃ ድረስ ደርሶ ነበሩ ነገሮቹ ተጋግሎ ቀጥሏል ስለዚህ እንግዲህ አዳዲስ መረጃዎች አሉ በዚህ ጉዳይ ላይ ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ አዲስ ካልሆናችሁ እንደተለመደው ቪዲዮችን ላይ

ወደ ጉዳያችን እንግዲህ፣ በትናንትና ሁለት ነገሮች በጣም ተጋግሎ ቀጥሎ ነበረ። ምክንያቱም ደግሞ በጣም በሚገርሙ ሁኔታ እንግዲህ ሄርሜላ የሩታ ቤት ድረስ ሄዳ ነገሮችን ስታወሳስብ ነበረ። ማወሳሰብ ብቻ አይደለም፣ እስከ መደባደብ ደረጃ ድረስ ደርሳ ነበረ። በስተመጨረሻም እንግዲህ የተነጋገሩት ቃልም እጅግ በጣም ዘግናኝ ነበረ። ምክንያቱም እንግዲህ ሩታ የተናገረችው ነገር በጭራሽ ከአሁን በኋላ ሕይወቴ ውስጥ እንዳትገቢ ወደ ቤቴም ወደ ግቢም ድረስ መምጣትም ትክክልና ተገቢ አይደለም ብላ ስትናገራት፣ በተለይ ሄርሜላ ደግሞ የተናገረችው ነገር ሁላችንም አስገርሞ ነበረ። እኔ በአንቺ ቦታ ብሆን ብላ እንግዲህ ቃል በቃል በተለይ በሩታ ቦታ ብትሆን ሁሉም ነገሮችን ማስተካከል እንደምችልና በተለይ አብርሃምን እንደ እንቁላል አድርጌ ነበር የምይዘው። ስለዚህ አንቺ በድለሸዋል፣ በጣም ብዙ ነገሮችን እያሳለፈ ይገኛል በአንቺ የተነሳ፣ እንግዲህ ህይወቱ እየተመሰቃቀለ ነው ብላ በግል ስትናገር ነበረ ይህን ያህል ደረጃ እንግዲህ እንዴት ልትቀርበው ቻለች በተለይ አብርሃም ጋር ያላት ግንኙነት በጣም የጠበቀ ግንኙነት ነው እንጂ በዚህ ደረጃ ለምን ቀረበችው ብላም እንግዲህ ያንን ሀሳቧን ስታነሳ ነበረ ሩታ ምክንያቱም እንግዲህ ከዚህ በፊተኛም ስንናገር ነበረ ሄርሜላ የምትፈልገው አንድ በተለይ እንግዲህ አንድ ትልቅ ነገር ነው አብርሃምና ሩታ ከተለያዩ የራሷን ሚና መጫወትና ህይወቷን ማስተካከል እንደ እንደምትፈልግ በተለይ ከአብርሃም ጋር ያላትን ግንኙነት አጠናክራ ከሱ ጋር መኖር እንደምትፈልግ በግልጽ ስታወራ ነበረ። ያ ብቻ አይደለም፣ በጣም የሚገርማችሁ ነገር የምትመኘውንም ጭምር ነው የተናገረችው። በዛን ሰዓት እንግዲህ በንዴት ውስጥም ሆና በጭራሽ ከአሁን በኋላ ለአንቺ የሚገባ አይነት ወንድ አይደለም አብርሃም፣ ለእኔ አይነት ሰው ነው የሚገባ ብላ በግልጽ ስትናገር እንግዲህ ሁላችንም አስደንግጣ ነበረ። ምክንያቱም እንግዲህ በዚህ ደረጃ ወስና የመምጣቷ ሄርሚላ ደግሞ ምን አይነት ኮንፊደንስ ቢኖራት ነው ብለን ሁላችንም እንግዲህ ግራ በሚያጋቡ ሁኔታ እንግዲህ አሳልፈናል ማለት ነው። ነገሮች ተጋግለው ቀጥሏል። በዛሬ እለት ደግሞ የተሰሙ አዳዲስ ነገሮች አሉ። በተለይ እንግዲህ ሄርሜላ እጅግ በጣም ነገሮች እንዲጋጋልም የፈለገችው እራሷ እንደሆነች በግልጽ ስናይ ነበረ። በዛሬ እለት እንግዲህ ሩታ ደግሞ የወሰነችው ትልቅ ውሳኔ አለ። በተለይ አብርሃምንም ሄርሜላንም ልትከሳቸው እንዳሰበችም መክሰስም ብቻ ሳይሆን እንግዲህ በህግ ለማስጠየቅ ረት እንደጀመረችም ሰምቻለሁ። ምክንያቱ ደግሞ እንግዲህ የመጀመሪያው የቤተሰቦችን ቤት ድረስ መጥቶ እንግዲህ በጥብጧልና ያለውንም በተለይ ሰፈሯ ላይ ያላትን ክብርም ጭምር እንዳዋረዷት በተለይ እንደተናገሯት ቤተሰቧንም ጭምር እንግዲህ እንደተናገሯ ጭምር እንግዲህ ያንን ነገር ስትናገር ነበር። እሱ ብቻ አይደለም፣ እንግዲህ አብርሃም ነው ይህንን ሁሉ ነገር ያመጣ ብላ ነው ስትናገር ነበረ። ምክንያቱም ሄርሚላን ቤት ድረስ ይዞ የመጣ የመጀመሪያ ቀን ላይ አብርሃም ነበረ። ከዛም በኋላ እንግዲህ የራሷን መንገድ አግኝታ ሄርሜላ ቤት ድረስ መታ ሩታን ጠርታ የፈለገችውን ተናግራ ተሳድባ ነገሮችን አመሰቃቅላ መሄዷ ደግሞ ሩታን እል ውስጥ ነው ያስገባት ማለት ነው። ስለዚህ እንግዲህ ልትከሳቸውም ጭምር እንዳሰባችና በስተመጨረሻ ስለ እነሱ ጉዳይ ላይም እጅግ በጣም እንግዲህ የመረረ ውሳኔ እንደምትወስንም ስትናገር ነበረ። በሌላ በኩል እንግዲህ የአቤል ጉዳይ ነው። በተለይ ብዙቻችሁ ስትጠይቁ ነበረ አቤል ምን ላይ ደረሰ፣ እራሱ ላይ የሆነ ነገር ሊፈጠር ነበረ፣ ከዛ በኋላስ ምን ላይ ደረሰ ብላችሁ ለጠየቃችሁኝ እንግዲህ በትናንትና ሁለት እሱን ቪዲዮ ለቆ ነበረ። በጣም በሚገርም ሁኔታ እንግዲህ የተጸጸተውን ጭምር ነው ሲናገር የነበረው። በሰው ሕይወት ውስጥ በጭራሽ እንዳትገቡ ብሎ ሲናገር ነበረ። እሱ ብቻ አይደለም፣ በጣም የሚገርማችሁ ነገር አብርሃምን ደግፎ እንግዲህ በደንብ አድርጎ ሲናገር ነበረ። በተለይ እንግዲህ ሩታ በጣም ብዙ ነገር አድርጎላት ነበረ። እስከ ዛሬ ድረስ እንግዲህ ለሷ መኪናም ገዝቶ ወርቅም ገዝቶ ብዙ ነገሮችም አድርጎ በጭራሽ ይቅርታ ማግኘት አልቻለም። እንደ ውሻ ነው እንግዲህ ያባረረችው ብሎ በግልጽ ሲናገር ነበረ። ሩታ ያደረገችው ነገር እጅግ በጣም የተሳሳተ እንደሆነ እና አብርሃም በጣም ትክክለኛ ሰው እና ታማኝ ሰው ነበረ ብሎ በደንብ ሲናገር ነበረ። ታማኝ ብቻ ሳይሆን እንግዲህ እንዴት አታምነውም እስከ ዛሬ ድረስስ እንዴት ሳታም ነው ቀረች ብሎ እንግዲህ በግልጽ ሲናገር ነበረ። እንግዲህ እኛ ያስተዋልነው አንድ ትልቅ ነገር አለ። ያም እንግዲህ ሁላችንም እንደምናውቀው በተለይ አቤል የተናገረው ነገር ሁሉም እውነት ነው ብለን ለመቀበል ይከብደናል። ምክንያቱም ደግሞ እንግዲህ ከዚህ በፊት ሩታ በተደጋጋሚ ለአብርሃም እድል ስትሰጥ ነበረ። የወርቅ ጉዳይ አይደለም፣ የመኪና ጉዳይ አይደለም፣ የንብረት ጉዳይ አይደለም። እሷ ያሳሰባት ነገር የማንነት ጉዳይ ነው። ከዚህ በፊትም በደንብ ስትናገር ነበረ። ያ ደግሞ ምንድነው ብላችሁ ከጠየቃችሁ እንግዲህ ከሄርሜላ ጋራ ያለው ግንኙነት እስከ መጨረሻው ድረስ እንዲያቆም በጣም ብዙ ጊዜ ስትለምነው ነበረ። ያንን ነገር ማድረግ ስላልቻለ እንግዲህ በተደጋጋሚ ማለት ይቻላል ሄርሜላንም እያገኘ እንደፈለገ ከእሷ ጋራም ፎቶ እየተነሳ ቪዲዮዎችንም እየሰራ ቲክቶክ ላይም ጭምር እንግዲህ ፖስት እያደረገ የሄርሜላን ፎቶ ሰዎችንም እንግዲህ የራሱ ኢንስታግራም ገጽ ላይ የራሱ ቲክቶክ አካውንት ላይ ዩቲዩብ ላይ የተለያዩ ቦታ ላይ እንግዲህ የጫነ ከእሷ ጋራ እጅግ በጣም የሚደብር አይነት ፎቶ አነሳሳች እንግዲህ ሲነሳ ነበረ። ያንን ሁሉ ነገር አይታ ሩታ እንግዲህ በዝምታ አልፋ፣ በዝምታ ብቻ አይደለም እንግዲህ ይቅር ቅርባይነትም እንግዲህ አሳይታ ነበረ። ምክንያቱም ይቅር ለማለት እንኳን ያለን ግንኙነት አቁምና ከኔ ጋራ መቀጠል ትችላለ ብላ በግልጽ ስትነግረው አብርሃም እንግዲህ በፍጹም በፍጹም ማቆም እንዳልቻለ ያንን ነገር ሁላችንም ያየነው የመሰከር ነው ጉዳይ ነው። ስለዚህ እንግዲህ አቤል ያልተረዳ ነገር የመጀመሪያ ደረጃ ሩታ ለአብርሃም ይቅርታ ለማድረግ እስከ መጨረሻው ድረስ ሄዳ ነበረ። ይቅርታ ማድረግ ብቻ አይደለም ራሱን ቀይሮ በተለይ ወደ ፍቅሩ ወደ ትዳሩ እንዲመለስ ከፍተኛ ጥረት አድርጋ ነበረ። ከሄርሜላ ጋር ያለውን ግንኙነት ግን ማቆም ስላልቻለ ያንን ነገር እንግዲህ መቀበል አልቻለችም፣ ማለት ነው። ምክንያቱም እንግዲህ የመኪና ጉዳይ አይደለም፣ የወርቅ ጉዳይ አይደለም። መኪና ስለተገዛላት ወይም ደግሞ ወርቅ ስለተገዛላት ልቧን ያሸንፋል ወይም ደግሞ ይቅር ትላለች ማለት አይደለም። ያ ነገር እንግዲህ ሁላችንም ልናውቀው የሚገባ ጉዳይ ነው። ምክንያቱም ይሄ ልጅ እንግዲህ ዛሬ መኪና ገዝቶ ለሩታ ቢሰጣትም ነገ ደግሞ በምን እናውቃለን በምን እርግጠኛ እንሆናለን? ምክንያቱም ደግሞ ያው ወደ ምታውቁት በተለይ ወደ ሄርሜላ ሊመለስ ስለሚችል እንግዲህ በዚህ ደረጃ ነገሮች ይከራሉ ማለት ነው። እሱ ብቻ አይደለም እንግዲህ አቤል ከተናገራቸው ነገሮች ውስጥ በጣም የሚያስገርመው ነገር ደግሞ የሄርሜላ መኪና ነው እንጂ የሩታ አይደለም ብሎ ሲናገር ነበረ። እንግዲህ ለሩታ በተለይ የሰጠው አብርሃም መኪናው በሊብሬውም ይሁን በሌላም በሁሉም ነገር እንግዲህ በሽያጩም ኢቨን እንግዲህ ከተገዛበት ጊዜ ጀምሮ ያለውን ፕሮሰስ ሁሉ ነገር ስታደርግ የነበረች ሴት ሄርሜላ እንጂ አብርሃም አይደለም። አብርሃም ቁልፉን ብቻ ነው የሰጣት ለሩታ ብሎ እንግዲህ በደንብ በግልጽ ሲናገር ነበረ። ይሄ ሚስጥር እንግዲህ በዚህ ሰዓት መነሳቱ ደግሞ ነገሮች እንዲጋጋሉ ያደርጋል። ይሄ ማለት ውሸት እንደተሸከመ በተለይ እንግዲህ አብርሃም እስከ ዛሬ ድረስ ያደርጋቸው የነበረው ነገር በሙሉ ውሸት እንደሆነ በደንብ አድርጎ የሚያሳይ ነው ማለት ነው። በዚህ ደረጃ እንግዲህ እየዋሻት ከሆነ በተለይ እንግዲህ ሩታን በዚህ ደረጃ ዋሽቶ እየቀጠለ ከሆነ በእርግጠኝነት ሩታ ከአሁን በኋላ የምትወስነው ውሳኔ የከፋ ነው የሚሆነው ብዬ ነው የማስበው። ምክንያቱም እንግዲህ በጣም ብዙ ነገሮችን ታግሳ እያለፈች ትገኛለች። በተደጋጋሚ ማለት ይቻላል እንግዲህ የሚደርስባትን ነገሮችን በትዕግስትና በፍቅር ስታሳልፍ ነበረ። አሁን ላይ ግን የሚመጣው እያንዳንዱ ነገሮች እጅግ በጣም የሚያሳስቡና ሩታን ብቻ ሳይሆን የሩታን ቤተሰብ የሚነካ አይነት ክብራቸውንም ጭምር የሚነካ አይነት ንግግሮችንም ይዞ ነው የመጡት። ስለዚህ እንግዲህ ሩታ የምትወስነው ነገር ከባድ ሊሆን ይችላል። ምክንያቱም እንግዲህ በዛሬ ዕለት የሰማነው ነገር ያንን ነው የሚያሳየው። በተለይ አብርሃምንም ሄርሜላንም ጭምር ለመክሰስ እንግዲህ እቅድ እንደያዘችና የሆነ ነገር እንደጀመረች በተለይ ከጠበቃ ጋር እንግዲህ ማውራት እንደጀመረች ከራሷ ጠበቃ ጋር እንግዲህ ብዙ ንግግሮችን እያደረገች እንደሆነ ሰምቻለሁ። እሱ ብቻ አይደለም እንግዲህ ነጋሽይንም ጭምር እንግዲህ ስትናገር ነበረ። ለጋሽዬ መልክት ልካ ነበረ። ነገሮች እንዲስተካከሉ እንደምትፈልግም ስትናገር እንደነበረም ሰምቻለሁ። እንግዲህ ነገሮች ተባብሷል ማለት ነው። በአብርሃም በኩል እንግዲህ ምንም አይነት አዲስ ነገር አልተፈጠረም እስከ ዛሬ ድረስ። እንግዲህ አብርሃም የሚያደርጋቸው ነገሮች እየከፉ እየከፉ መጥቷል። አሁን ላይ በተለይ እንግዲህ አብርሃም ከራሱ ጋር አይደለም። አብርሃም ጤነኛ አይደለም። አብርሃም የሚያደርጋቸው ነገሮችን ካደረገ በኋላ ነው የሚያውቀው ያ ደግሞ እንግዲህ የወርቁ ጉዳይ ነው። ወርቁ ላይ ስለተሰራበት ነው ተብሎ በጣም ብዙ ጊዜ ስለተወራ እንግዲህ ሊሆን ይችላል እስከ ማለት ደረጃ ድረስ ደርሰናል ማለት ነው። እንግዲህ በዛሬ እለት ያገኘነው መረጃ እጅግ በጣም የሚገርም ነው። ሩታ በዚህ ደረጃ ወስና ከሄደች እና አብርሃምንም ሄርሜላንም ኢቨን እንግዲህ ብሩክንም ጭምር እንደዚሁም አቤላንም ጭምር እንግዲህ ወደ ህግ ልታቀርባቸው ትችላለች። በተዳራቸው ላይ በተዳራዋ ላይ በተለይ እጅግ በጣም ከፍተኛ ብጥብጥን ሲፈጥሩ የነበሩ ሰዎች ሰው ስለሆኑ እንግዲህ ከባድ ውሳኔ ትወስናለች ብዬ አስባለሁ። እንግዲህ ነገሮች በዚህ ተጋግሎ ቀጥሏል። በሚቀጥለው ቪዲዮ እስከምንገናኝ ድረስ ደግሞ በያላችሁበት ጤናና ሰላም ይሁንላችሁ።